ያን ሲየምቱታምታዛ ጀግና የመዳም ቅመም ባቶኝ እንደው ይቆጨኝ ነበር። እኛ የመዳም ቅመሞች እኮ ማንን ማሻላ ተባረከላ የጓደኛዬን ባላ አላገባም። ምን አይነት ስብ እና እንዳላት አላህ ይጨምርልሽ። ዛሬ ሰው ለገንዘብ ብሎ አይኑን ጮፍኖ ጉርጓር በሚገባበት ሰዓት እንደዚህ አይነት ስብእና፣ ያውም ሰይድ ላገባሽ ብሎ ጠይቆሽ የጓደኛዬን ባል አላገባ ጀግና። አሰላሙ አለይኩም ወራመቱላ በረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱ ጀዛከላ ኸይር ጀዛ፣ ባላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ ፈን የሆነ ቪዲዮ እየላቸው መጥቻለሁ። ወላይ ነው ምላችሁ ረሱ ላይ አይቼ እኔ ምን እንደምላችሁ አላቅምና ያው ሴት ናችሁ ይገባችኋል። የሴት ነገር ና ምን ያህል ነው ሱመያ ባክሽ አታግቢ ብላ አልቀሳ ድረስ ለምናት አለች ብሏል። እንግዲህ ዛሬ ሰኢድ ና ትወደዋለች እውነቷን ነው ብዙ መስዋዕት ተከፋፍለዋል። በጣም ነው የሚወዳት። እንደ የአረብ ኑሮ ነው ሱመያ የምትኖረው ከሰይድ ጋር ና እንደዚ አይነት ኑሮ እንኳን አይደለም የተጎሳቆለ ኑሮ እንኳን ሰው እየኖረ ይፈላለጋል ማለት ነው። ምን ዋናው ነገር ምንድን ነው? በመሀላቸው ፍቅር አለ፣ መዋደድ አለ። በዛ ላይ ተዋልደዋል። እኔ የሆነች ሊትዝ ብላ ብላኝ የሆነ ኬንያዊ ነው ናይጄሪያዊ፣ በትክክለኛው ፕራንክ ሳይሆን ሚስት ሊያገባ ቀለበት ሊያረግላት ሲል ጓደኛዋ ጋር መታ። እኔ ሰፕራይዝ ነው ሊያረጋት ማለት ነው፣ ለጓደኛዋ ነግሮ ከዛ አሁንም እጇን ሰጧ። ላይ ደስታ ነው እንግዲህ ማለት ነው ታነሳለች፣ ትዘረጋለች፣ ታነሳለች፣ ትዘረጋለች፣ ታነሳለች እና እሷ በቃ የምትይዘው የምትጨብጠው አታ ነው ማለት ነው። እና በኋላ ላይ በጣም ትግስቱ ታግሶ ታግሶ ትግስቱ አለቀና የጓደኛዋ እጅ ጎተት አደረገና ቀለበቱን አድርጎ ጓደኛዋን ይዞ ሄደ፣ ይችኛዋን ጥሎ ማለት ነው። ያ ያ እንትን ነው ትዝ ያለኝ ልጅ እሷ እጇን ትዘረጋና ትመልሳለች። ና መጨረሻ ላይ ግን በጣም ነው እኔ እንጃ ደስ አለኝ። ስላልተቀበለችው ማለት ነው። ሰይድዬ አንተም ሰው ልጅ በአስራ በሀያ ዓመት ውስጥ አንድ ሚስት ማግባት እያቃተው ነው ቁርሱን በልቶ መሳይ የማይደግም እዝብ ሞልቷልና አንተ በዓመት ሁለት ጊዜ ቅልጥ ባለ ሰርግ ልታገባ ድጋሚ ሚስትህ እዛ ልጆችህን ይዛ አገር ለአገር ሰፈር ለሰፈር እየተሰቃየች የምታጠባ እናት በዛ ላይ እና ያውም እኔ ምን እንደምላቸው አላውቅም። ሱመያ ጀግና ናት፣ ጀግና እቺን የመሰለች ሚስት ጥለክ ሌላ ውርጋጦችን እየሰበሰብክ ከምትጃጃል ሱመያ እንደው አሁንም ድጋሚ ከዛም በላይ የሚከፈለውን ዋጋ ከፍለግ ሱመያ ጋር ብትሆን አንደኛ እሷ ጋር ሁነክ በፍቅር እሷ ፈቅዳለክ፣ እሷ ጋር በፍቅር ስትሆኑ ነገሮች ሁሉ ይሳኩልሃል። አንተ የምትሄደው መንገድ ደግሞ ከእስልምና ያፈነገጠ ነጮችን ልምሰል እያልክ የምትጃጃለው ማለት ነው። ነጮችን ልምሰል፣ እንደ ነጮቹ በአደባባይ ተንበርክኬ ታገቢኛለች ጥያቄ ሃኪ ይሄ የሙስሊም ስለ ምግባር አይደለም። ከሸሪያው ያፈነገጠ ውርጋጤ የሆነ ነው። አሁን ባለፈው አርግዣለሁ በያት ለጓደኛሽ ብለክ ነግረሃት ፕራንክ አደረጋችሁ። ይሄን አህል እንግዲህ ልጅቷ ያችኛዋ ልጅ ምንድን ነው ያለችው? እንዴት ልጁን ታሶርጃለሽ አታሶርጅትልሻለች ትልሻለች እስቲ እንወቅ ብሎ ፕራንክ አደረገች ጓደኛዋ ማለት ነው ሮዛ ራሱ ጓደኛዋን በራሷ ቻናል ላይ ከዛ ያቺ ጓደኛዋ በጣም ስለምትወዳት እንዴት ልጅ የሌላ አባት ሀራም የሆነ ልጅ ትወልጃለሽ? ልጁንማ ማስወጣት አለብሽ፣ ሀላል አይደለም አለቻት። የሰይድ እኮ ነው ስትላት በጣም ያዘነች፣ በጢፊ እስከማለት ድረስ ማለት ነው። ግን መጨረሻ ላይ ፕራንክ ነው ብለው ሲሏት አለቀሰች። እንዴት በእንደዚያን ነገር ትቀልዳላችሁ? በጣም ያማል። እውነት ዲን ላለው ሰው፣ እውነት ስለ እስልምና አኽላቅ ያለው ሰው፣ ትክክለኛ ሙስሊም የሆነ ሰው እውነት ይሄ ከአንደበት ከሰው ከአንድ ሙስሊም አንደበት ሲወጣ ቃሉ በጣም ነው የሚያመው። የመሬት ላይ ወርዶ ነገሩ ተደርጎ ሳይሆን ቃሉ በጣም ያማል። ያለ ኒካ ልጅ አረገዘች በዛ ላይ እንዴት ነው የምታስቡት? ከአንድ ሙስሊም ከሆነ ሲጀመር እንደዚህ አይነት ነገር ብራንክ አይደረግም። አልሐምዱላህ ረብል ዓለሚን። ሁሉም ነገር እኛ አላህ ስብሓን ተዓላ የደነገገልን ቁርአን ያወረደልናለን አንተ በትክክለኛው መንገድ ቤተሰቦቿን ጠይቀ ከፈቀዱል፣ ከዛ በኋላ ኒካ ነው የሚባለው። ይሄ ፖርፖዝ ምናምን በየመንገዱ እየተጃጃሉ የትኛው ሸሪያ ነው? ተንበርከክ ያለክ ማን ስገድ አለክ? አንተ ተንበርክከ ጣትሽን አምጪና ቀለበት ደግ አረገች። ባለፈውም እንደዚህ ብለክ ነው አዩን በአደባባይ ላይ አምጪ ሳትሽን ቀለበት ላድርግልሽ ታገቢኛለሽ ብለህ ነው እዛ በአደባባይ ጥፊ ቀምሰክ ድረግ። ይኸው ውርደት ከአመት ሙሉ ይኸው እስካንተ ላይ ያልወረደው ማለት ነው። እስከ ዛሬ ድረስ ሕይወትክ ሁሉ ምስቅልቅል ያደረገው የዛች ቀን ተንበርክከ ታገቢኛለህ ያልካት አንድ ቃሏ ናት። የአንድ ቀን ጉድ የዘጠኝ ቀን መዘዝ ያመጣል ያሉት የዛን ቀን ስህተት ነው እንግዲህ። ዛሬ ይኸው አመት አለፈ እኮ ልጅህንም ሚስትህንም ስንት ብር ነው የጨረስከው? የመን ስትመላለስ ስትመጣ ስትሄድ፣ ጎንደር፣ ወደዛ ወደ አዲስ ድር የትና የት ገባክ? ያቺ ዋጋ ያስከፈለች ምንድን ነው? አላህን ያስቆጣሃት፣ አንተ ተንበርክከክ በአደባባይ ሀላል ያልሆነውን ነገር ሀላል እያደረክ ስለሆነ ለዛ ነው እኮ አላህ ደግሞ በህይወት ላይ ቅጣት ያመጣ። አንዳንድ ጊዜ የሆነ ነገር በህይወታችን ላይ ሲከሰት አላህ እኮ ካለውበት ነገር ሊመልሰኝ ነው። ጀግና ናት ሮዛ እውነት እሷ ጓደኛ ናት እንደዚህ ቻ እውነት የሱመያ ሁለቱም ጓደኞች እንደ አላህ ይጨምርላቸው። ወላ እንደዚህ አይነት ጓደኛ ጀግና መቼም የትም የማትገኝ ማለት ነው። ዛሬ እኮ እንደ አውራ ዶሮ ነው ዘላላው ላይ የምትወጣ ጓደኛ። ለምን የእህቷ ባል አይሆንም ጓደኛ ትላላቸው እ የእህቷን ባል የምትቀማ ስንታለች? ስንታለች? የታናሽ ትሆን የታላቅ ትሆን የምትቀማ ማለት ነው። የወንድሟ እንኳን እሷ ሴት ስለሆነች ነው እንጂ መች ይተዋል የእኛ ሰው። እንደዛ ግን በጣም ነው ያሳዘነችኝ። እንዴት ብዬ ከፈቀደችልኝ ነው ሱመያ፣ ከፈቀደችልኝ ወላሂ። ምን አይነት ጥሩ ልጅ እንደሆነች አስባችሁታል? ምን አይነት እኔ እንጃ፣ አላህ ይጨምርላት ወላሂ። እኔ በጣም ነው ደስ ያለኝ። እሷ ከፈቀደችልኝ ነው ሰይድ፣ እኔ ወድሃለው፣ በጣም ነው የምወድክ፣ ግን ሱመያንም እወዳታለው። ሱመያና እኔ በጣም እንዋደር ነን፣ ይሄም ማድረግ አልችልም ማለች በዛ በኮልታፋፋ ማለት ነው እስቲ ብዙዎቻችሁ የጓደኛችሁ ባል ላይ የምትቋመጡት ባለትዳር ወንድ ላይ የምትቋመጡ ሰዎች ማለት ነው። እስቲ ከዚህ ተማሩ። እንደዚህ አይነት ስብእና ልጅ። አንድ ሰው ቤተሰቡን ይመስላል ጓደኛውን ይመስላል የሚባለው ነገር እኮ ትክክል ነው። ይቺ ልጅ አስቡ። ሱመያ ጨዋ ናት፣ ጨዋ አብረው የበሉ አብረው የጠጡ ስለሆነ ሱመያን፣ ጥሩ ልጅ ስለሆነች ነው እንጂ መጥፎን ሰው ብትሆን ኑሮ እኛ በሚዲያ ነው የምናቃት፣ በአካል አናቃትም። መጥፎ ሰው ብትሆን ኑሮ ወላሂ ች ልጅ እጇን አትነሳውም። ከሰይድ ቀለበቱን ነው የምታደርገው ማለት ነው። መቼም ቆርቆሮ አደለ የሚያደርግላት የሚያደረግላት። ግን ሱመያ ምን ያህል ጥሩ ሰው እንደሆነች ምን ያህል የዋህ ሰው እንደሆነች፣ ለሰው ሟች እንደሆነች ራሱ በዚች ልጅ ያስታውቃል። ሱመያ መናገሯን አብሮ መኖርም አያስፈልግም። ወላ እንደዚህ አይነት ጓደኛ አላህ ለሁላችንም የሚስጠን ወላ ለሁሉም ሰው እንደዚህ ታማኝ አላህ እኛንም ደግሞ ታማኝ ያደርገን። ሰላም እስከ የመን ድረስ በባህር በመርከብ ተጉዛ ኢትዮጵያ እስከ መግባት ድረስ ህይወቷን ባህር ላይ ለሱመያ መስዋዕት አድርጋ የማታቀበት አገር ለሱመያ ብላ ዋጋ ከፍላ እንደዚህ አይነት ጓደኛ የት ይገኛል ዛሬ ጊዜ የሚቀጥፍ ብቻ ነው ይበዛ የሚያስመስል የሚዋሽ እቺን አለም ትተን የምንሄድ አይመስለንም ሁልጊዜ ካለን ጋር አብረን የምንቀበር ነው የምንመስለው አላህ ታማኝ ጓደኛ ያርጋርጋ